ልጆች ከዚህ ቀጥሎ ምን እንብላ የሚለው ፕሮግራማችን ነው የሚቀርበው። ከዛ በፊት አንድ መልእክታለኝ። መልእክቴ ምን መሰላችሁ? በጣም በርካታ ግለሰቦች ኢትዮጲስ ሳትሆን ኢትዮጲስ ትመጣለች ብለው ማለት ነው ከእኛ እውቅና ውጪ በርካታ ትምህርት ቤቶችን በተለይ ደግሞ ህፃናትንና ወላጆችን እንደሚያጭበረብሩ አወቅን። በተለይ ባለፈው ምን ተፈጠረ መሰላችሁ? ጨፌ ቁጥር አንድ ትምህርት ቤት ኢትዮጲስ ትመጣለች ብለው እንግዲህ መምህራኖቹም እንደማያውቁ ነው የነገሩን። ፍላየር ላይ እያንዳንዱ ተማሪ እንዲበተን አድርገው ከዛ በኋላ ምንድን ነው የሚሉት ኢትዮጵስ ስላልተመቻት ቀረች ይሉና ተማሪውንም ወላጆቹንም በጣም እንደሚያታልሉ ደረስንበት። ታዲያ ምንድን ያደረግነው ቁጥር አንድ ጨፌ ድረስ በመሄድ በማስረጃ እጅ ከፍንጅ ኢትዮጵስ ሳትሆን ኢትዮጵስ እያሉ ሲያስተዋውቁ ደርሰናል። በዚህ ታዲያ መምህራኑም የሚያውቁት ነገር እንደሌለ ተገንዝበናል። እኛ ታዲያ ምንድን ነው ምንው ትምህርት ቤቶችን ቢሆኑ እኛ ህጋዊ ተቋማት ነን። ቢሮ አለን። ቢሮአችን ጎላጉል ህንፃ አምስተኛ ፎቅ አምስት አስራ ሁለት ነው። ስለዚህ እዛ መጥታችሁ ማረጋገጥ ትችላላችሁ። ታዲያ ምንድን ነው ማድረግ ያለባችሁ? እኛ በትክክለኛዋ ኢትዮጲስ ናት ወይ የምትመጣው የሚለውን እንደ ትምህርት ቤት ማጣራት ይኖርባችኋል። በነገራችን ላይ ጨፌ የምታስተምሩ ወላጆች ጥቆማውን ስለሰጣችሁን ቶሎ ደግሞ እናንተም ሳትጭበረበሩ ስለደረስንበት ደስ ብሎናል። ይህን ሊሰሩ የነበሩ ደግሞ አካላት በህግ ቁጥጥር ስር ውለዋል። እንግዲህ ጉዳያቸው በህግ እየታየ ነው። እባካችን ወላጆችም ልጆችም እንዳትጭበረበሩ ተጠንቀቁ፣ ጠይቁ እንላለን። አሁን ምን እንብላ የሚለው ፕሮግራማችን ይቀርባል። እንዴት ናችሁ? ዛሬ አጠገቤ ሁለት እንግዶች አሉ። ራሷን ስሟን ታስተዋውቀናል። ሶሊያና ደመቀ። ሶሊያና የስንተኛ ክፍል ነሽ? ኬጂ ስር። የት ነው የምትማሪው? ምስራቅ አካዳሚ። ምስራቅ አካዳሚ። ከዚህ ቤት ምስራቅ አካዳሚ ኢትዮጲስ መጥታ ታውቃለች አደል? እስቲ ጓደኞች ማነው ስማቸው? ታንያ መባ መባ ሊዲያ። ሊዲያ አሜን። አሜን አሜን ሁለታሜ እዛ ያላችሁትን ሁሉ በጣም ነው የምትወዳችሁ። ማን ነው ስምሽ? ቃልኪዳን ቃልኪዳን፣ ማን ከጓደኞች ጋር ምን ትጫወቻለች? ገላ ቡሼገላ እም ቡሼገላ እስኪ ምቡሼ ገላ በይልኝ። ቡሼገላ ያ ቡሽ ከረባ ሜዳ ነው ብዬ ገደል ገባ። ገደል ገብቼ ልመጣ ስል ጅቡ መጣብኝ ከእግሬ ስር በጣም ጎበዝ። በጣም ነው የምናመሰግነው። እኔ የምንሰራው ዛሬ ምግብ ምንድን ነው? ዳቦ በማር ነው የምቀባላችሁ። ግን እዚህ ጋር አንድ ምግብ አለ። ምግቡን ተቀምሱና ምን ምን እንደሚል ትነግሩኛላችሁ። ይሄን ያዘሽው ታውቂያለሽ? ሶሊያ ና አታውቂም አይደል? ቃል ኪዳን ይሄ ምንድን ምንድነው? ቀለሙ ምን አይነት ነው? ቢጫ ቢጫ እንግዲህ የቃልንም የሶሊንም አይነት ልብስ ነው የሚመስለው። ልጆች ይህንን እኔም አይቼው አላውቅም። ኮሺም የሚባል ነገር አውቃለሁ። ኮሺም ተለቅ ያለ ነው። ይሄ ኮሺም አይደለም። ስጠይቃቸው ኮሺም አይደለም፣ ግን የሎ ቤሪ ይባላል ብሉ ቤሪ የሚባለውም ባለፈው አምጥቼው ቀምሰ ነው ነበረ፣ ግን ብሉ ቤሪ ከየሎ ቤሪ ምን ይለየዋል የሚለው ዛሬ እንቀምሳለን። ገርማልን፣ እስኪ እኔ ምን አለ መሰላችሁ፣ የሆነ ነገር ወደ ሙዝም፣ ወደልም፣ አናናስም አይደለም ወደ ፓፓያ ነገር አስጧችሁ ነው ግን አዲስ ሆኖብኛል ብኛል ግን ይሄንን አዲስ ስለሆነብን ይሄ ምንድነው ንገሩኝ። በጣም ጎበዞች ይሄ ምንድነው? ማር። ስለዚህ ማር በዳቦ ይሄ ይቅርብን፣ ከፈለጋችሁ ትበሉታላችሁ። ግን ማር በዳቦና በስትሮበሪ ይሰራላችኋለሁ ዛሬ ለሶሊያና እና ለቃል። መጀመሪያ ማሩን እቀባላችኋለሁ በስሱ። እሺ አያችሁት ስትሮቨሪ፣ ቀምሳችሁ ታውቃላችሁ አይደለ? ይሄን አንዲት ወላጅ ነው የነገረችኝ። አንዳንዴ በማር ብቻ ለልጅሽ በዳቦ ከምትሰጭው አንዳንዴ ስትሮበሪ ማርገሽ ብትሰጭው ቆንጆ ነው አለችኝ። ስትሮቨሪ አርጌ ለሶሊያና እና ለቃል ቀምሰው ይነግሩኛል። ማሩ ላይ ምን አረጋለሁ? ችን ዳቦ እንዲያረግላቸዋለሁ። በጣም የምናመሰግነው እንግዲህ ዛሬ ለገበያ ላሉት ለሁለቱም እንግዶቼ ስትሮበሪ እና በማር ቀብቼ ሰርቼላችኋለሁ። ቃልም ወደዋለች፣ ሶሊያናም ወደዋለች። ሳምንት ከሌላ ምግብ ጋር እንገናኛለን። ቻው ብዬ ልሰናበታችሁ። ቻው